እንግዲህ ያው አርብ እለት የተከበረው በደማቅ ሁኔታ የተከበረውን የደመራ ና ቅዳሜ ደግሞ የነበረውን የመስቀል በዓል የተመለከተ መረጃ ነው። በመጀመሪያ ያዝነው ዛሬ ሰኞ እንደመሆኑ መጠን አርብ፣ ቅዳሜ ና እሁድ እንዲሁም ሰኞ ማለዳ ላይ ምን ምን ነገሮች ተከናወኑ የሚሉትን በተለይ በማህበራዊ ትስር ገጾች ላይ ጎላ ብለው የታዩትን ነገሮች ነው ይዘን የቀረብ ነው። እንግዲህ የመስቀል ደመራ በጣም ደማቅ ቀለማማ የሆነ በዓል እንደሆነ ይታወቃል። በተለይ በማህበራዊ ትስስር ገጾች ላይ ደግሞ በዓሉን ተከትሎ የሚወጡ በጣም በርካታ ፎቶግራፎች እንዲሁም አጫጭር ቪዲዮዎች ይኖራሉና ይህንን የተመለከተ ነው። በምስሉ ላይ እንደምትመለከቱት በጣም ሰው በነቂስ ወጥቶ ያከበረው በተለይ አዲስ አበባ ከተማ ላይ ደግሞ የተከበረው እጅግ ደማቅ እንደነበረም የሚያመለክት ነው። በርካታ የውጭ ሀገር ዜጎችም እንደዚሁ በበዓሉ ላይ መታደም የቻሉበት ደማቅ በዓል ነበር። ይህ በዩኔስኮ የተመዘገበው በዓላችን እንግዲህ በተለይ በማይዳሰሱ ቅርሶች የተመዘገበው በአዲስ አበባ ከተማ ብቻ ሳይሆን በመላው ሀገሪቱ እንደዚሁ በድምቀት በአደባባይ ሰው ወጥቶ ዳመራውን እያበራ ተማሪ ቀሳውስቱም የተለያዩ ዝማሪዎችን እያሰሙ የተከበረ በዓል ነበረ። ይህንን በዓል ተከትሎ እንግዲህ በማህበራዊ ትስስር ገጾች ላይ ደግሞ ቅድም እንዳልኩት በጣም በርካታ የሆኑ ምስሎች፣ ፎቶዎች፣ ቪዲዮዎች፣ የቀጥታ ስርጭቶችም እንደዚሁ በስፋት የተስተዋሉበት ነበረ። በኢቢሲ ዶት ስትሪምም ባሉት የማህበራዊ ትስስር ገጽ አማራጮች ላይ እነዚህን መረጃዎች ከፎቶዎችና ከአጫጭር ቪዲዮዎች ጋር በስፋት ማግኘት ይቻላል፣ መመልከት ይቻላል። በተጨማሪም እንግዲህ በግል የፌስቡክና የሌሎች ማህበራዊ ትስስር ገጾች ላይ በርካቶች ይህንን የእንኳን አደረሳችሁ መልእክት እንዲሁም ደግሞ እነዚህን ምስሎችም ሲያጋሩ የተመለከትንበት በዓል ሆኖ ነበር ያለው። በዓል እንግዲህ ሃይማኖታዊ መሰረት ያለው ታላቅ በዓል ነው፣ በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር ነው። በተለያዩ አካባቢዎች የተለያዩ ገጽታዎች አሉት፣ ባህላዊ የሆኑ ትውፊቶችንም አካቶ የሚከበር ነው። በተለይ ወደ ደቡቡ ቀደም ብለን ዝቅተኛም በቴሌቪዥን ጣቢያዎቻችን ስናሳየው እንደነበረ በተለያዩ ክዋኔዎች ይከበራል እንዳልከው። አርብና ቅዳሜ ደግሞ የመስቀል ደመራ በዓል በተለያዩ ኢትዮጵያ አካባቢዎች በድምቀት ተከብሯል። አንድነትን፣ ፍቅርን የሚያጠናክር ስለመሆኑ ደግሞ እንደተባለ በማህበራዊ ሚዲያዎች መልስ ሲተላለፉበት ነበር። በትክክል እንግዲህ ይህንን ካለን ወደ ቀጣዩ መረጃችን ነው የምናልፈው። በደቡብ አካባቢ ነው በማዕከላዊ ኢትዮጵያ ክልል በከምባታ ዞሆን ውስጥ በሚገኙ ሁለት ከተሞች ነው። በዱራሜና በሽንሽቾ የተባለ ከተማ ውስጥ ሁለት በሬዎች ከሐሞታቸው ውስጥ ወርቅ ስለመገኘቱ ነው መረጃ የወጣው ትናንትና። እንግዲህ በወጣው መረጃ ለመሰላ በዓል በአካባቢው በድምቀት የሚከበረው የዘመን መለወጫ በዓል ነው መሰላ። ዛ ነበርኩ በሰዓቱ ይገባኛል ጥያቄ ባየ እና እንግዲህ ወደ 80 ሺህ ብር የሚገመት ወርቅና እንደገና ከሌላኛው በሬ ውስጥ ደግሞ 12.5 ግራም የሚመዝን ወርቅ ስለመገኘቱ ነው ይፋ የተደረገው እንግዲህ ይህ መረጃ ከወጣ በኋላ በጣም በርካቶች አግራሞታቸውን ሲገልጹበት ሲቀባበሉትም የነበረ መረጃ ነው። እንግዲህ በዚህ አካባቢ ቀጣይነትም ይጠብቃል እንዳይሉ ብቻ አዲስ ነገር አይደለም። በተለያየ ጊዜ እንደዚህ ከበሬ የሆድቃ ውስጥ በተለይ ሐሞት ውስጥ ወርቅ የማግኘት ነገር ከዚህ በፊትም እንደዚሁ በተደጋጋሚ ሲሰማ የነበረ ነገር ነው። የአሁኑ ሁለት መሆኑ በአንድ ጊዜ እንደገና ደግሞ ያላቸው የሚመዝኑት የተገኘው ወርቅም ከፍ ያለ መሆኑ እንደዚሁ መነጋገሪያ እንዲሆን ምክንያት የሆነ ነው። የኢቢሲ ዶት ስትሪምም እንግዲህ ከስፍራው ኮሚኒኬሽን ጋር በመነጋገር ይህንን መረጃ በ ማህበራዊ ትስር ገጾቻችን ላይ ያጋራ ነውና በጣም በርካቶችም የተመለከቱት ነበረ። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። በአዲስ አበባ ከተማ ትናንትና በትናንትና ዕለት የህፃናትና ወጣቶች የቲያትርና የሲኒማ ኮምፕሌክስ ተመርቆ ለአገልግሎት ክፍት ተደርጓል። እንግዲህ በዚህ የምርቃት ስነስርዓት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተገኝተው የሲኒማና የቲያትር ኮምፕሌክሱን መርቀውታል። ይህ በአይነቱ ልዩ የሆነ በጣም ግዙፍ የሆነ ለህጻናትና ለወጣቶች እንዲሁም ደግሞ ለኪነ ጥበብ እድገት ምን ያህል ትኩረት እንደተሰጠም ሊያመለክት የሚችል የኮምፕሌክስ ነው የተገነባውና ተጠናቆ ለምርቃት የበቃው ማለት ነው። እንግዲህ ይህ ባለ 14 ወለል ህንፃ እንደሆነ ሲገለጽ ነበረ። ሁለት ዘመናዊ ሲኒማ ቤቶች እንዲሁም ደግሞ የቲያትር አዳራሽም ያለው ኮምፕሌክስ ነው። በጣም ግዙፍ ኮምፕሌክስ ነው። ከዚህ ቀደም እንግዲህ የሕፃናትና ወጣቶች ቲያትር አራት ኪሎ የሚገኘው ምን ያህል የኪነ ጥበብ ባለሙያዎችን ያፈራ ለሀገሪቱም የኪነ ጥበብ እድገት ትልቅ ኮንትሪቢሽን የነበረው እንደሆነ ይታወቃል። በዚህ መልኩ በተደራጀ መልኩ በጣም በታሰበበት መልኩ ደግሞ ሲሆን በኪነ ጥበብ እድገት ላይ ከፍተኛ አስተዋጽኦ ሊሆን ሊኖረው እንደሚችልም እንደዚሁ የተገለጸ ነው። እንግዲህ ከዚህ በዚህ የሲኒማ እና የቲያትር ኮምፕሌክስ ውስጥ ሆቴሎች የተለያዩ ሬስቶራንት አገልግሎት የሚሰጡና የካፍቴሪያ አገልግሎት የሚሰጡ ስፍራዎችም እንዳሉት ተገልጿል። ይህ ምርቃቱን አስመልክቶ በጣም በርካታ ፎቶግራፎችም እንደዚሁ ወጥተዋል። የከተማ አስተዳደሩ በማህበራዊ ትስር ገጹ ላይ አጋርቶታል። የኢቢሲ ዶት ስትሪም እንደዚሁ በፌስቡክም፣ በኢንስትግራም፣ በሌሎችም ማህበራዊ ትስር ገጾቻችን ላይ በስፋት የተጋሩ ምስሎች አሉ። በጣም አስደናቂ ደስ የሚል የሚያሰኝ ቦታ ነው። እንግዲህ ወጣቶችና ህጻናት በዚህ ቦታ ላይ በጣም ጥሩ የኪነ ጥበባዊ የሆነ ጊዜ ሊያሳልፉበት እንደሚችሉም በተለያዩ አስተያየት ሰጪዎችም ሲናገሩበት፣ የኪነ ጥበብ ሰዎች የረጅም ጊዜ ጥያቄ ነው። ይሄ ጥያቄ እውነት ለመናገር በተለይ ከለውጡ በኋላ አምፊቲያትሮች እየተሰሩ ነው፣ ብዙ እየተጠቀምንባቸው ባይሆንም ማለት ነው። ግን የተሰጠው ትኩረት ከፍ እንዲል በተደጋጋሚ የኪነ ጥበብ ባለሙያዎች ይጠይቃሉ እና ለዛ ሁነኛ መልስ የሚሆን ነው ብዬ አስባለሁ። ራሱን ችሎ ኮምፕሌክስ መሆኑ ደግሞ ሁሉንም ነገር በአንድ ያቀፈ መሆኑ በጣም ጥሩ ነገር ነው። በእውነቱ በጣም ያስደስታል። በጣም ደስ የሚያሰኝና ሰዎችን በጉጉት እንዲጠብቁት የሆነ ነገር እንደሆነ ነው ማየት የምንችለው። ይህን ካልን ከውጭ ወዳገኘናቸው መረጃዎች ነው የምናልፈው። በቻይና በዓለማችን ረጅሙ ድልድይ በትናንትናው ዕለት እንደዚሁ ይፋ ተደርጓል፣ ተመርቋል። ቻይና በነገራችን ላይ አሁን የተመረቀው ወደ 625 ሜትር ርዝመት ያለው ከመሬት በጣም ረጅም ድልድይ ነው። ከዚህ በፊት የነበረውም ረጅሙ ድልድይ እንደዚሁ በቻይና ይገኝ የነበረ ወደ 512 ሜትር ከፍታ የነበረው እንደሆነ ነው የተገለጸው። እንግዲህ ይህ ድልድይ ርዝመቱ የድልድዩ የሚሸፍነው ቦታ ወደ 2890 ሜትር እንደሆነና ከመሬት ደግሞ 625 ሜትር ከፍታ ላይ እንደሚገኝ ሲጂቴን ዘገባ ያመለክታል። እንግዲህ ይህ ተንጠልጣይ የሚባለው የድልድይ አይነት ከዚህ ቀደም ለሁለት ሰዓት ይፈጅ የነበረን መንገድ ወደ ሁለት ደቂቃ ዝቅ ማድረግ የቻለ በጣም በትራንስፖርት የማይገናኙ የነበሩ አካባቢዎችን ደግሞ እንደዚሁ ያገናኘ ከፍተኛ ኢኮኖሚያዊ ጠቀሜታም እንዳለው የተነገረለት ድልድይ ነው የተገነባው። ይህ ድልድይ እንግዲህ በቻይና የሁዋንጊያንግ ሸለቋማ ስፍራ ላይ የተገነባ እንደሆነም ነው የሚታየው። በጣም እንደምታዩት ምስሉ ላይ በጣም ሰፊ ቦታን የሚሸፍን ከሁለት ኪሎ ሜትር በላይ የሆነ እንዲሁም ደግሞ ከመሬት ርዝመቱም ወደ 625 ሜትር የሆነ እንደሆነም ነው የተገለጸው፣ እና ይህ የዓለማችን ረጅሙ ድልድይ ሆኖ በአገልግሎት መስጠት መጀመሩን የተመለከተ መረጃ ነው የወጣው። በጣም ግዙፍ ነው። አሁን ድልድዩ ያረፍበት ብቻ ነው 22 ኪሎ አዎ ድልድዩ የሚሸፍነው ነው የፍጥነት መንገድ ነው ከዚህ ቀደም ሁለት ሰዓትን ይፈጅ ነበረ አንዱን አካባቢ ከሌላኛው አካባቢ ለማገናኘት ማለት ነው አሁን ግን በዚህ ድልድይ ላይ በሁለት ደቂቃዎች ውስጥ ወደ ቀጣዩ ከተማ መሻገር እንደሚያስችልም ነው የተገለጸው። ምን ያህል ቀላል እንደሚያደርግ በባለፈው መረጃ ሕናት እንዲያውም የሙከራ እየተደረገበት እንደነበር በርካታ መኪኖች እየሄዱበት እንደነበር ስትነግረን ነበር። ና በጣም የሚገርም ና ምን ያህል በቴክኖሎጂ እየተራቀቁ መምጣታቸውን የሁለት ሰዓትን ወደ ሁለት ደቂቃ መቀነስ መቻል በጣም ትልቅ ነገር ነው ና ግን ሲታይ ያስፈራል። አዎ፣ በጣም ለቱሪስትም መስህብ የሚሆን ነገር ነው። እዚህ ድልድይ ላይ ቆሞ ወደ ታች መመልከት ምን አይነት ስሜት ሊሰጥ እንደሚችል መገመት ይቻላል። ወደ መጨረሻው መረጃችን ነው የምናልፈው። እንግዲህ ሰኞ ሰኞ ፋክት ቼክ የምናደርግበት ሰዓት አለን። ከዛ ባሻገር ደግሞ ለጥንቃቄ የሚሆኑ መልእክቶችንም እንደዚሁ የምናጋራበት ሰዓታችን ነው። ተቋማዊ የሳይበር ደህንነትን ማስጠበቂያ የሚሆኑ አምስት ዋና ዋና ምሰሶዎች ሲል ኢንፎርሜሽን መረብ ደህንነት አስተዳደር ያወጣው መረጃ ነበረ። ይህንን ደግሞ በኢቢሲ የፋክት ቼክ የፌስቡክ ገጻችን ላይም ያጋራ ነው ነው እንግዲህ ተቋማት የሳይበር ደህንነታቸውን ማስጠበቅ እንዳለባቸው ይገለጻል። ምክንያቱም የሳይበር ሴኩሪቲን አስመልክቶ የሳይበር ጥቃት ፈጻሚዎች ገንዘብ ለማግኘት፣ እውቅናን ለማግኘት እንዲሁም ደግሞ ኢኮኖሚያዊና የሰላም ጉዳትም እንደዚሁ ለመፍጠር በተቋማት ላይ የሴኩሪቲ ጥቃት የሳይበር ጥቃት እንደሚሰነዝሩ ይታወቃል። ይህንን እንግዲህ አስቀድሞ በመረዳት ዝግጅት በማድረግ መከላከል ተገቢ እንደሆነ አሁን ላይ ብዙ ተቋማት ይህንን አስመልክቶ የሚሰሩት ስራዎች አላቸው። የመጀመሪያው ምሰሶ ተብለው የቀረበው እንግዲህ ቁርጠኝነትና ባለቤትነት ነው። ተቋማት የሳይበር ጥቃት ሊደርስባቸው እንደሚችል በመረዳት በቁርጠኝነት ተገቢውን በጀትና የሰው ኃይል መድበው ለደህንነት መስራት እንዳለባቸው የሚያመለክት ነው። ሁለተኛው ደግሞ የዘመነ የዘመናዊ የሆነ አብዴት የተደረገ የደህንነት ማስጠበቂያ ቴክኖሎጂዎችን አንቲቫይረሶችን፣ እንዲሁም ፋይርወሎችንና ሌሎችን መሰል ቴክኖሎጂዎችን መጠቀም እንዳለባቸውም የሚያመለክት ነው። እንግዲህ በማወቅ ተገቢውን በጀት በመመደብ እንዲሁም ደግሞ ተገቢውን ቴክኖሎጂ በመጠቀም ይህንን ጥቃት መከላከል እንደሚችሉ ነው የሚገለጸው። ሌላው የሳይበር ደህንነት አመራርና አስተዳደር ስርዓትን መዘርጋት ነው። እንግዲህ ይህንን ስርዓት በዘፈቀደ የሚሰራ ስራ አይደለም። ባለሙያ እንደሚያስፈልገው በጀት እንደሚያስፈልገው ቴክኖሎጂ እንደሚያስፈልገው ስንነጋገር ደግሞ ከዛም በተጨማሪ ይህንን ደግሞ ማስጠበቂያ የሚሆን ፖሊሲ ደንብና ሕግም እንደዚሁ እንደ ተገቢ እንደሆነ ማዘጋጀት እንደሚገባ ነው የሚያሳየው። የአራተኛው ደግሞ የሳይበር ደህንነትን ንቃተ ሕሊና ስርዓት መዘርጋት ነው። የተቋሙ ሰራተኞች፣ ከክፍሉ ውጭም ያሉ ሰራተኞች ለሳይበር ደህንነት ያላቸው ንቃተ ሕሊናን ማሳደግ፣ ማሰልጠን፣ ማሳወቅ እንደዚሁ ተገቢ መሆኑንም የሚያመለክት ነው። ሌላው ትብብርና ቅንጅት ነው። የሳይበር ጥቃቶችን ለመከላከል ተቋማት ከሌሎች ተቋማት ጋር በቅንጅት መስራት ይኖርባቸዋል። በሀገር አቀፍ ደረጃም እንደዚሁ ተቋማትና የፌዴራል ተቋማት እንዲሁም ደግሞ በዓለም አቀፍ ደረጃም በትብብር ካልተሰራ በቀላሉ መከላከል የማይቻል ስለሚሆን በትብብር መስራትን እንደዚሁ የሚመክር ነው። ኢንፎርሜሽን መረብ ደህንነት አስተዳደርም እንደዚሁ በተለይ መንግስታዊ የሆኑ ተቋማት ሌሎች ትላልቅ ሀገራዊ ተቋማትንም የሳይበር ሴኩሪቲ ደህንነት በማስጠበቅ ከፍተኛ ስራዎችን እየሰራ እንደሆነ ይታወቃል። ከዚህ ተቋም ጋርም እንደዚሁ በቅርበት መስራት የሳይበር ደህንነትን ለማስጠበቅ አንደኛው ቁልፍ ተግባር እንደሆነ ይገለጻልና እንግዲህ ይህንን መረጃ እንዲሁም ሌሎች በርካታ የጥንቃቄ መልእክቶችንም በኢቢሲ ፋክትቼክ የፌስቡክ ገጻችን ላይ ማግኘት ይችላል ይችላሉ። በዌብሳይታችን ላይም እንደዚሁ የፋክት ቼክ ኮሎምን አለ። በዛ ላይም እንደዚሁ የተለያዩ ሀሰተኛ መረጃዎች የተጋለጡ ወደ እውነተኛው ምንድን ነው ስንል የምናስረዳበት የሚያገኙበት ስለሚሆን ተመልካቾች ወደዛ ገብተው እንዲጎበኙ በመጋበዝ ለዛሬ ያስጓቸውን መረጃዎች እዚህ ላይ ያበቃል።